ቦርናጌን የአእምሮ ጤና እንክብካቤና ማገገሚያ ማዕከል በአድዋ ሙዚየም የውይይት መድረክ አካሄደ። ቦርናጌን የአእምሮ ጤና እንክብካቤና ማገገሚያ ማዕከል የዓለም የአእምሮ ጤና ቀንም ምክንያት በማድረግ አንድም ሰው በአእምሮ ህመም ምክንያት ጎዳና ላይ አያድርም በሚል መሪ ቃል ጥቅምት 13 ቀን 2018 ዓ ም በአዲስ አበባ በአድዋ ሙዚየም የውይይት መድረክ አካሂደዋል። ቦርናጌን ጌን ከተመሰረተበት ጊዜ አንስቶ ላለፉት 9 ዓመታት ማህበረሰቡን በበጎ ፍቃድ እያገለገለ በርካቶችን ወደ ቀድሞ ማነታቸው እንዲመለሱ በማድረግ በዘርፉ የበኩሉ ሚና የተወጣሚ እንደሚገኝ ተጠቁሟል። በአሁኑ ሰዓትም በማዕከሉ ከ120 በላይ ህሙማን እንደሚገኙ ተጠቁሟል። ማዕከሉ በትምህርትና በአጠቃላይ እንክብካቤ ብቻ ሳይሆን በቅጥር ግቢ ውስጥ በሚፈጥሩት ህብረት መታዘዝን፣ መተባበር በህብረት ከማህበረሰቡ ተነጥሎ ያጡትን ፍቅርና ደስታ እርስ በርስ በጋራ እንዲሰጣጡ በማድረግ ህክምናውን ከመድኃኒታቸው ጋር በጥብቅ ክትትልና ድጋፍ በማስጠት በቶሎ እንዲያገግሙ አድርጓል። በዚህም 374 ከጎዳና የተነሱ የአእምሮ ህሙማን በአጭር ጊዜ አገግመው ወደ ቤተሰቦቻቸው የተመለሱ ሲሆን በአሁኑ ሰዓትም በዚህ ማዕከል አገግመው የማዕከሉ ሰራተኛ በመሆን በደሞዝ የሚሰሩ ከ27 በላይ ሲሆኑ 27 የሚሆኑ በማገገሚያው የተወለዱና ከጎዳና የተነሱ ህጻናት በመልካም ጤንነት ትምህርታቸውን እየተከታተሉ ይገኛሉም ተብለዋል። ይህ ሀገር በቀል ድርጅት በአድዋ ሙዚየም አለም አቀፍ የአእምሮ ህሙማን ቀንን በማስመልከት እኛ ያለን አንድም ሰው በአእምሮ ህመም ምክንያት ጎዳና ላይ አያድርም በሚል መሪ ቃል የፓናል ውይይትና ለተለያዩ አካላት እስካሁን ስለተደረገለት ድጋፍና ወደፊትም ስለሚደረግለት ድጋፍ አመስግኖ ለተለያዩ አካላትና ተቋማት እውቅና ሰጥቷል። በእለቱም በርካታ የመንግስት ከፍተኛ የጤና ባለስልጣናትና የሃይማኖት መሪዎች፣ የማዕከሉ ሰራተኞችና ጥሪ የተደረገላቸው የክብር እንግዶች በተገኙበት ስለ አእምሮ ህመምና ስለ ማዕከሉ አሁናዊ እና ቀጣይ ጉዞ ገለጻ ተደርጓል። በዚህም በቀጣይ ማዕከሉን ለማገዝ በህዝብ ዘንድ ተወዳጅነትና ተሰሚነት ያላቸው አካላት የአምባሳደርነት ሹመት ተሰጥቷቸዋል። የአእምሮ ጤና የሰዎችን ጤና ደህንነት መሰረታዊ አካልን የሚያረጋግጥ ሲሆን ሆኖም ያው እንደምታቁት ለረጅም ጊዜ የአእምሮ ጤና ችግር ተገቢውን ትኩረት ሳያገኝ ቆይቷል። እንደ ማህበረሰብ ለሰው ልጅ እድገት ወሳኝ የሆኑት አእምራዊና ስሜታዊ የህይወት ዘርፎችን ችላ በማለት ለአካላዊ ደህንነት ቅድሚያ የመስጠት ዝንባሌ ጎልቶ ሲታይ አናይም ማለት ነው። ብዙ ጊዜ በዝምታ ነው የሚታለፉ። አብዛኛው ጊዜ የአእምሮ ጤና ሲከሰት በቃ ቤት ውስጥ ይሸሸጋል። አናወጣውም፣ አናሳክመውም። መገለል ያጋጥማቸዋል። እዚህ እነዚህን ችግሮች ትኩረት ሳይሰጣቸው ሳንሰራባቸው፣ ነገር ግን ታክሞ ድኖ ቅድም ሲነገር እንደነበረው ወደ ነበረበት ህይወት መመለስ የሚቻል ነገር ነው። ስለዚህ እነዚህን ነገሮችን ያው በደንብ ትኩረት ሳይሰጣቸው የነበሩ ጉዳዮች ናቸው። ግን እንደዚህ አይነት ቀና ልብ ያላቸው በሚያዩት የተለያዩ ስራዎችን እየተሰሩ ያሉበት ሁኔታ ነው ያለው። ሚኒስትር መስሪያ ቤታችን የአእምሮ ጤና የሕክምና ጉዳይ እንደሆነ ሁሉ የማህበራዊ ጉዳይ መሆኑንም ይገነዘባል ማለት ነው። የአእምሮ ጤና የሕክምና ጉዳይ ብቻ አይደለም፣ የፍትሃዊነትም ማህበራዊ ፍትሃዊነትንም ማጣትን ጭምር ነው። ለምሳሌ በዝምታ ማለፍ፣ ማግለል፣ ሕክምና እንዳያደርግ እንዳይለወጥ ማድረግ በራሱ አንዱ የማህበራዊ ቀውስ ነው ብለን የምንወስደው የማህበራዊ ችግርም ጭምር ነው። ስለዚህ አእምሮ ጤና ችላ ሲባል ያው ቤተሰቦች ችግር ውስጥ ይገባሉ። በተለይ ደግሞ ያንን ችግር የደረሰባቸው ሰዎች ለተለያየ ስቃይ እንዲጋለጡ፣ ማህበረሰብም ለተለያየ ችግር እንደ ማህበረሰብ ያጋጥመዋል ማለት ነው። በተለይ ደግሞ እንደ ሀገር አምራች አምራች ዜጋን እንዲቀንስና እንድናጣ ያደርገናል ማለት ነው። እንግዲህ ዛሬ የተገኙ አካላትን ሁሉ ከልባችን እያመሰገንን ቦርን አጌን ይሄንን ባድዋ ሙዚየም ጥቅምት 13 ቀን ይሄን ፕሮግራም ያዘጋጀበት ምክንያት ኦክቶበር ቴን ዓለም አቀፍ የአእምሮ ጤና ቀን በማለት ይከበራል። ከ1992 ጀምሮ እየተከበረ ያለ ፕሮግራም ነው። እኛም እንግዲህ በአእምሮ ዙሪያ እንደ መስራታችን ይሄንኑ ተጠቅመን ጥቅምትን ወር በአጠቃላይ የአእምሮ ጤና ቀን ስለሆነ ሰው ስለ አእምሮ ህመም ጤንነት መብት መሆኑን እንዲገነዘብ የግንዛቤ ማስጨበጫ ነው። አንደኛው አጀንዳችን ያው እንደነበረው ብዙ በዘርፉ ባለሙያ የሆኑ እንግዶች እንደነበሩ ታውቃላችሁና እነሱን ጋብዘን ነው ያደረግ ነው። ሌላ ሁለተኛው አጀንዳችን ደግሞ ቦርናጌን ምን እየሰራ ነው፣ ምን እያደረገ ነው የሚለውን ነገር ኦፊሻሊ ማህበረሰቡም እንዲያቅ ከዚህ ተነስቶ ደግሞ ቦርናጌንን ታዲያ እንዴት እናግዝ፣ የምንሰራውን ስራ ያስተዋወቅንበት አንዱ ምክንያት ቦርናጌንን እንዴት እናግዝ ለሚለውም ምላሽ ስላለው ማለት ነው። እንደ ሞቷችን በአእምሮ ህመም ምክንያት አንድም ሰው በጎዳና ላይ አያድርም ነው። ይሄ ግን አንድም ሰው በጎዳና ላይ እንዳያድር የሰው ዘር ሁሉ ድጋፍ ሊያደረግ ይገባዋል። ከየሰፈሩ ከየመንደሩ ጎዳና የወጡ የአእምሮ ህሙማንን በመጠቆም በማገዝ ቦርናጌንን ባገዛችሁ ቁጥር እየሰፋን እንሄዳለን። ስለዚህ አጀንዳችን ስኬታማ ይሆናል ማለት ነው። ስለዚህ የሁሉም አስተዋጽኦ ያስፈልገናል። ለዚህ ነው እንግዲህ የዛሬውን ፕሮግራም ስናዘጋጅ አእምሮ ጤና ማለት ምን ማለት ነው፣ የአእምሮ ህመም ማለት ምን ማለት ነው፣ የአእምሮ ጤንነት እንዴት ይጠበቃል የሚለውን በዘርፉ ያሉ ባለሙያዎች እንዳብራሩት። ከዛ ሲቀጥል ደግሞ ሰው በጣም ተነሳሽ ነበር። ከጊዜ አንጻር ነው የተገደብ ነው እንጂ ለቦርናጌን የሚል በጣም ስሜት በሚነካ መልኩ ምላሽ እየተሰጠን ነበር። የፈለግነውም ይሄን ነበር ምላሽ እንዲሰጠን፣ ቦርን አጌን ምላሽ እንዲያገኝ ትልልቅ ተቋማት፣ የሃይማኖት ተቋማት፣ የመንግስት ባለስልጣናት ወይም የመንግስት ኃላፊዎች ሁሉ ምላሽ፣ ሚዲያዎች ምላሽ ሰጥተውናልና ይሄም ምላሽ ነው የምንጠብቀው ከዚህም በኋላ በጎዳና ላይ አንድም የአእምሮ ህሙማን ጎዳና እንዳያድር ጥቃቶች አሉ፣ በሲባዊ ጥቃቶች አሉ። ልጆች ያላባት ይወለዳሉ። እንግዲህ በቦርን አጌን 33 ልጅ አለ፣ የሴት የአእምሮ ህሙማን ልጆች ብቻ። እነዚህ ልጆች አባት የላቸውም። አባታቸውን ለማግኘት በጣም ከባድ ነው፣ የሚታሰብ አይደለም። ስለዚህ ይሄ እንዳይቀጥል፣ ይሄ ደግሞ እርግማን ስለሆነ ምድሪቷንም በጣም ስለሚያጎሳቁላት፣ ይሄ እንዳይቀጥል እጅ ለእጅ ተያይዘን አንድም ሰው በአእምሮ ህመም ምክንያት ጎዳና ላይ እንዳያድር። ለምንድን ነው ስለ ሌላው ያላላችሁት ብትሉ፣ ሌላው ፈቃድም አለው። የአእምሮ ህሙማን ግን ያለ ፈቃዳቸው ነው እየተጠቁ ያለው ና ይሄንም በማድረግ መላው የሰው ዘር እንድትደግፉን፣ እንድትጎበኙ በቃ እንድታዩን ነው በጣም ጥሪ የምናረገው። ከጎናችን እንድትቆሙ ጥሪ ማድረግ እንፈልጋለን። ዛሬ የተገኙትን የመንግስት ቢሮ ኃላፊዎች፣ የሃይማኖት አባቶች፣ የሚዲያ ባለሙያዎችን ሁሉ በራሴና በቦርን አጌን የአእምሮ ህሙማን ስም ማመስገን እፈልጋለሁ። አጀንዳችን ይሄን ይመስላል።